በኦሮሚያ ክልል ምስራቅ ቦረና ዞን ባለፉት ሶስት ዓመታት የነበረው የሰላም እጦት ሕዝቡን ከቀዬው እንዲፈናቀል ሲያደርግ ቆይቷል። አሁን ላይ ሕዝብና መንግስት ባደረጉት ጥረት የአካባቢውን ሰላም መመለስ እየተቻለ ነው። የኦነግ ሸኔ አባላትም በተለያዩ ጊዜያት የህዝቡና የመንግስትን ጥሪ በመቀበል በሰላም ወደ ህብረተሰቡ እየተመለሱ ይገኛሉ። 61 የሸኔ አባላትም አሁን ላይ የሰላም ጥሪን ተቀብለው ወደ ህብረተሰቡ ተመልሰዋል። እነዚህ የሸኔ አባላት እርስ በርስ መጠፋፋት ምንም ጥቅም እንደሌለው በመረዳት ወደ ሰላም መምጣታቸውን ነው ለኢትዮጵያ ቴሌቪዥን የገለጹት። ነጋጅራቹ መተኸትዮፊ ነጋኒ በሰላም መኖር ለራስ የሚጠቅም ነው። አርሰህ የምትበላው ሰላም ሲኖር ነው። ህብረተሰቡን ነበር ስንጎዳ የነበረው ይህ አካሄዳችን ትክክል አይደለም ብለን ነው ወደ ሰላም የመጣ ነው። ብዙ ዓመት ነው በጫካ የቆየ ነው። አሁን በመሳሪያ ፈሙዝ የሚመጣ ለውጥ አለመኖሩን በመረዳት ነው የሰላምን መንገድ የመረጥ ነው። ሳስበው ለወደፊትም በዚህ ሁኔታ ለህዝቡ የማመጣው ምንም ጥቅም የለም። ከየት ተነስተን ወዴት እየሄድን ነው የሚለውን ሳመዛዝንም ህዝቡን ከመጉዳት ውጭ ምንም ጥቅም እንደሌለው አውቄያለሁ። ለዚህም ነው የሰላምን መንገድ የመረጥኩት። የሐሳብ ልዩነትን በመሣሪያ ለማሸነፍ ያደረጉት ትግል የወንድማማች መገዳደልን ከመፍጠር፣ ኅብረተሰቡን ለስቃይ ከመዳረግና ንብረት ከማውደም ውጪ ያመጣው ትርፍ እንደሌለ በመረዳት ወደ ሰላም መምጣታቸውን ነው የተናገሩት ቦሰን ቱሩኒ በጫካ እያለን የኦሮሞ ወንድሞቻችንን ነው ስንገድል የነበረው፣ የራሳችንን ህዝብ ነበር ስንጎዳ የነበረው። እንታገልለታለን ያልነውን ህዝብ የምንጎዳ ከሆነ የራሳችንን ወንድም እህትና እናት አባት የምንጎዳ ከሆነ ጫካ መቆየቴ ምንም ጥቅም የለውም ብዬ ነው ወደ ሰላም የመጣሁት። ህዝቡ ይህንን የሰላም እጦት እንደማይፈልገው ተረድቻለሁ። በጦርነት ውስጥ መቆየታችን ያመጣው ለውጥ እንደሌለ ባለፉት ዓመታት አይተናል። ወደ ሰላም የመጣሁትም ህዝቡና መንግስት ያቀረበውን ጥሪ በመቀበልና በራሴ ፍላጎት ነው። የአንድ እናት ልጆች እየተገዳደሉ መሆኑን ስረዳ ነው እኔም የሰላምን መንገድ በመምረጥ ወደ ህብረተሰቡ የተመለስኩት። የምስራቅ ቦረና ዞን አስተዳዳሪ አቶ አብዱራዛቅ ሁሴን እንደገለጹት ከሁለት ዓመት በፊት በዞኑ መንቀሳቀስ አስቸጋሪ ነበር። አሁን ላይ በተሰራው ሰላምን የማስፈን ስራ የነበረው ሁኔታ መቀየሩንም የተናገሩት ቡድን ኬንኬ በዞናችን ለረጅም ጊዜ የነበረው የሰላም ችግር እየተፈታ ነው። በጫካ የነበረው የሸኔ አባላት ወደ ሰላም እየመጡ ነው። በዚህ ዓመት በአራት ዙር ወደ ሰላም የመጡ የሸኔ አባላት አሉ። ባለፈው ዓመትም ዘጠኝ መቶ በላይ የታጠቁ የሸኔ አባላት ወደ ሰላም መጥተዋል። ለህብረተሰቡ በተሰጠው ግንዛቤ ማስጨበጥ ሥራ በጫካ ያሉ የሸኔ አባላት ወደ ህብረተሰቡ በሰላም እየተመለሱ መሆኑ ታውቋል።